ቢስሚላህ ወሰላቱ ወሰላም አላ ረሱሊላህ። እዚህ አዲስ አበባ ቦሌ ወሎ ሰፈር አልናሀሪ ሆቴል የአርዱ ሲድቅ 3000 ፕሮዳክት ለአርዱ ሲድቅ ፕሮጀክት በሚል የምናዘጋጀው ፕሮግራም ላይ እንገኛለን። አልሐምዱሊላህ በጣም የምንወደው የምናከብረው ኡስታዛችንን ኡስታዝ ካሚል ሸምሱን

ከመገንባታቸው በፊት ያንን ስቴት ከመመስረታቸው በፊት ብዙ ሰሃቦች ባህርን አቋርጦ ወደዚህ ምድር መጥተዋል። ለኢስላም እዚህ ደረጃ መድረስ ፍሎሪ ፍሎሪሽ አድርጎ አብቦ ለዓለም በሙሉ ተዳርሶ እዚህ ደረጃ ለመድረስ ይህ ምድር እጅግ በጣም ትልቅ ሚና ነበረው። ባለውለታ ነው። ምክንያቱም በወቅቱ ረሱላ ሰላም ብዙ ሀገራት ቁረይሾች እንዲሁም በወቅቱ የነበሩ አረቦች አብዛኛው ንግዳቸው የተወሰነ ንግዳቸው ነው ከሀበሻ ጋር የነበረው እንጂ ወደ ሻም፣ ወደ የመን የዲፕሎማሲ ግንኙነታቸውም የነበረው ከግብፅ፣ ከነ ከፐርሺያኖች ጋር ከሮማኖች ጋር ነው የነበረው እና ሀበሻ ጋር ግን የነበረው የተወሰነም ቢሆን ከነዛ ሁሉ ይህንን ምድር መርጦ ሰሃቦቹን ወደዚህ ነው የላኩት፣ ማለት ነው የአርዱ ሲድቅ በዛ አይነት መልኩ በታሪክ ውስጥ መገለጽ እና እኛ ደግሞ ከዚህ ምድር መፍለቃችን ወይም መፈጠራችን አላህ ሱብሓነሁ ወተዓላ እኛንንም ትልቅ ቦታ እንደሰጠን ወይም ሊሰጠን እንዳሰበ የሚያመላክት ነገር ነው ማለት ነው እና አሁን ያለንበት ወረሃ ረመዳን ነው። ረመዳን ደግሞ የድል ወር ነው። ለድሉ ደግሞ አርዱ ሲድቅ ትልቅ አስተዋጽኦ ነበረው። ያ አለምን የመሩት ጦር የመሩ ሀገርን የመሩ ታላላቅ ሰሃቦች ናቸው ወደዚህ ምድር የመጡት ነው። ዑስማን ብን አፋን ሳይቀሩ የረሱል ሰላም ልጆች ሳይቀሩ ሌሎችም ሰሃቦች ማለት ነውና እናንተ ደግሞ አርዱ ሲድቅ ብላችሁ በዚህ ስም ይህን ፕሮጀክት መጀመራችሁ ሐቂቃ የብዙ ዘመን ምኞታችን የኢትዮጵያውያን አልፎም የአፍሪካውያን አልፎም የዓለም ጭምር ፍላጎት ነው። ለምንድን ነው ካላችሁኝ የነጃሺ ጉዳይ የእኛ ብቻ አይደለም። የብላል ጉዳይ እኛ ብቻ አይደለም። የዓለም ሙስሊሞች ኮንሰርን ነው። የኡም አይመን ጉዳይ እኛ ብቻ አይደለም። የዲን ነስር ስናወራ የዲን እንደ ሙሶሶ በሀገራት እንደ ሙሶሶ የሚሆኑ ከሆኑ ትልቁ ሙሶሶ የያዘች እቺ ሀገር ነች፣ እቺ ምድር ነች። እና ያንን አለም በዚህ አይነት መልኩ አላየውም። እና በተቆራረጠ በተቆራረሰ መልኩ ነው እነዚህ ነገሮች የደረሱት እና እናንተ ደግሞ የያዛችሁት ፕሮጀክት ሀቂያ በጣም ትልቅ ነገር ነው። አንዱ የመጀመሪያ ትልቁ ነገር ማህበረሰባችን የዚህን ፕሮጀክት ምንነት ማወቁ ነው ትልቁ ነገር ምንድን ነው እኛ ታሪክ እኮ እኛ ካልተናገርን ሌላ ሰው አይናገርልንም። እኛን ታሪክ እኛ ግሎሪፋይ ካላደረገን ካላደነቅ ነው ትልቅነቱን ካላወራን ካልኖር ነው ሌላ ሰው ሊኖርልን አይችልም ማለት ነው። ነጃሺ ብላል ይምን የመሳሰሉት በኢትዮጵያ ተጨባጭ ስናይ ቦታ አልተሰጣቸውም ብለን እናስባለን። ይሄ ፕሮጀክት ግን ከዚህ በኋላ ለእነዚህ ተምሳሌቶች ትልቅ ቦታ እንድሰጥ ሀገራዊ ፋይዳቸው ጭምር ከፍ ያለ መሆኑን የሚያሳይ ነው የሚሆነው። በነገራችን ላይ እነዚህ ታላላቅ ተምሳሌቶች አለመዘከራቸው፣ አለመነገራቸው እኛ ሙስሊም ብቻ አይደለንም የተጎዳን፣ ሀገር ናት የተጎዳች። ምክንያቱም ነጃሽን አይደለም የነጃሽን ደብዳቤ እኮ ሙዚየማቸው ውስጥ አስቀምጦ ሙዚየሞቻቸው አስቀምጦ ቢሊየንስ ኦፍ ዶላርስ ነው ገቢ የሚያገኙበት። የቢላልን ጫማ የሆነ ቦታ ላይ አስቀምጦ፣ የኡሙ አይመንን አባያ ወይም ልብስ ያኔ ስትለብስ የነበረችውን ነገርን የሆነ ቦታ ላይ አስቀምጦ፣ ለቱሪስቶች ለጉብኚዎች ሚሊየንስ ኦፍ ዶላርስ የሚያስገቡ ሀገራት አሉ። መንገዶችን በዛ ሰየሙ፣ ሆስፒታሎችን የተለያዩ ነገሮችን እና ይሄ ለሀገር ያለው አንድ ሌለኛው እስካሁን ኢትዮጵያ ባላት ወይም በተወሰነ ደረጃ ባቆየችው ነገር ላይ ራሱን የቻለ ትልቅ አሻራ ትልቅ ተጨማሪ ግብአት እንደሚሆን ነው እና ሙስሊሙ ማህበረሰብ ይህ ጉዳይ የኔ ነው ብሎ ነው ማሰብ መቻል አለበት። ለልጆቻችን ምንድን ነው የምንተርክላቸው? ምንድን ነው የምናወራላቸው ለልጆቻችን ምናልባት የውሸት ተረት ተረት እናወራለን አደለን? በቃ ሁል ጊዜ የጦጣ በዚህ ወጣች በዚህ ገባች ብለን እናወራለን ልጆቻችን። ይሄ ትልቅ ታሪክ ነው። ልጆችን በዚህ ላይ መቅረጽ የምንችልበት ተጨባጭ ነው። ትልቅነትን ውስጣቸው ላይ ትልቅነት ስንል አንድ በቃ ወደፊት አስቀምጦ የሚያዩዋቸው አካላት እንዳሉ የምናይበት ተጨባጭ ነው ያለው። ማህበረሰባችን አርት በኢስላም ውስጥ ያለውን ቦታ ምን ያክሉ ሰው እንደሚረዳ እንደው ባላቅም፣ ኢስላም ውስጥ አርት በጣም ትልቅ ቦታ ስላለው ረሱሉ ዐለይሂ ሰላት ወሰላም የተወሰኑትን ለማንሳት ያክል አብዱላህ ብኑ ረዋሓ ጠዋፍ እያደረገ ነሽዳ ግጥም ይገጥም ነበር። ነሽድ ነበር ማለት ነው። ከዛና አንተ ምን ሆነህ ነው እንዴ ካባዕባ ጠዋፍ እያደረክ ምናምን ብሎ ስሉት ተው አሉት። ረሱል ለ ስ ሰላም ዑመር ናቸው እንደዛ የተቃወሙት ና ከሰላ ሴፍ የበለጠች ጠንካራ ነች ጠላቶች ላይ ለምንድ ነው ሐሳንን በቃ ሙያው የነበረ እኮ ሐሳን ሴፍ ይዞ መዋጋት ምናምን ነገር እኮ አልነበረም። በቃ እህጁሁም ያ ሐሳን ወሩሑል ቁዱስ ማዕካ ጅብሪል ካንተ ጋር ነው ውጋቸው። እሱ በሴፍ አይደለም በግጥሙ ማለት ነው እና

አርት የምንለው ነገር ድራማ የምንለው ነገር ይሄን ምናልባት ዝርዝር ሌላ ጊዜ የምናወራ ይሆናል። ሀዲሶችንም ክስተቶችንም ጭምር እያነሳ ረሱል ሰላም በንግግራቸው አስተምረዋል። በአርት አይነት መልኩ መልእክቶችን አስተላልፈዋል። ሰዎችም ከዛ ወስዶ እንዲማሩበት ማለት ነው እና አርዱ ሲድቅ ታይትሉም በጣም የተመረጠበት ወይ በጣም የሚገርም ነገር ነው። ገራማ ታይትል ነው። ይህ በጣም ተውፊቅ ነው። አላህ ሱብሃነሁ ወተዓላ ማህበረሰባችን አሁን ላይ እየተጠየቀ ያለው በጣም ስምፕል ተራ የሆነ ነገር ነው። ዝም ብለን ማን እንደሰራ ምን መልእክት እንዳለው የማናውቃቸው ቲሸርቶችን በብዙ ዶላሮች እየገዛ እንለብሳለን። አላስፈላጊ መልእክትም ጽሁፎችን የያዙ ጂንሶችና ቲሸርቶችን፣ የማይከፈልበትን ማርኮች እያስተዋወቅን እንሄዳለን እና ይሄን ታሪክ ነው ዲን ነው ትልቅነትን የምንሰብክበት ነው። ለትውልድ የሆነ ነገር ሻራ አስቀምጠን የምናልፍበት ተጨባጭ ነው። የተጀመረ ነገር ነው እንጂ ማለቂያ የሌለው ጉዳይ ነው። በጣም ዱፕሊኬት እየተደረገ እየሰፋ እያደገ የሚሄድ ማለት ነው። ለምሳሌ በነዚህ ታላላቅ ሰዎች ጀመርን እንጂ ሰሃቦችን ጨረሰን ወደ ታቢዒኖች ስንመጣ በኢስላም ዕልም ውስጥ ትልልቅ ቦታ የነበራቸውን ሰዎችን ብናነሳ አንዘልቅም። በጣም በረዥም ጊዜ ነው የሚወስድብን። በተለያይ ዘርፍ በኢልሙ ዘርፍ ከሀበሻ የወጡትን በዝሁዱ የወጡትን በጦር አመራሩ የወጡትን በፖለቲካ አመራር የወጡትን በተለያየ አይነት መልኩ የወጡትን እስከ ቅርብ ጊዜ ድረስ እንዲህ ከተከላይ ጀምረን ስንመጣ እማያልቅ ታሪክ እመንስ በጣም ብዙ ታሪክ ነው እዚህ ውስጥ ያለውና ይህንን ለመስራት ደግሞ አሁን የተጀመረውን ኢንሻ አላህ ይህንን የመጀመሪያ ትልቅ አሻራ የማስቀመጡን ስራ መቀጠል አለብን። ውስጥ ያለ ሀገር ውስጥ ያላችሁ ውጭ ያላችሁም እነዚህን ፕሮዳክቶች፣ ልብሶች፣ ካባዎች እኛን የጥንት ታሪክን የሚያስታውሱን ትልቅነታችንን የሚያሳዩን መሪነታችንን የሚያሳዩን አርድ ሲድቅ የእውነት ምድር መሆናችንን የፍትህ ምድር መሆናችንን የሚያሳዩን እና እዚህ ሀገር ውስጥ እኛም ነበርን፣ ሀገሩ ግንባታ ውስጥ ነበርን። ሀገሩን እዚህ በማድረስ ውስጥ እዚህ ነበርን። ሀገሩን በአለም ደረጃ በማስጠራት ውስጥ ከጥንት ጀምሮ የዛሬ አንድ ሺ አራት መቶ ምናምን አመት በፊት ታሪክ ነው የምናወራ ያለነው እና በዛን ሰዓት ይህ ነገር በማስጠራት ውስጥ እንደ ሙስሊም ነበርን የሚለውን ነገር የምናሳይበት እነዚህ አልባሳትን ሀገር ውስጥም ያላችሁ ውጭ ያላችሁም እየገዛችሁ በዒድ ለልጆቻችሁ፣ ለቤተሰቦቻችሁ ለምትወዱ ወዳጅ ዘመዶቻችሁ እየገዛችሁ ይህንን ፕሮጀክት መደገፍ የፕሮጀክቱ ባለቤት መሆን ያስፈልጋል። አንድ ፕሮጀክት የተወሰኑ ሰዎች ተነስቶ ያንን ነገር ስለሰሩ ያንን ነገር ፊትለፊት ላይ ስላመጡ ያው ሊሆን አይችልም። ኡማው ነው ባለቤት። ይሄ ነገር ዋነኛው አላማ ግሎሪ ወደ ትልቅነታችንን ሊያመላክቱን፣ ያንን ትልቅነታችንን ሊያስታውሱን ከተራ ነገሮች ወጥተን ትልቅ ነገር እንድናለም እንድናስብ ሊያደርጉን የሚችሉ ነገሮች ናቸው። እዚህ አጠቃላይ ፕሮጀክት ውስጥ ተካቶ ያሉትና ኢንሻ አላህ በምንችለው ፕሮዳክቱን በመግዛት ቀጣይ ፕሮጀክቱ ላይ በምንጠየቀው ማንኛውም ነገር ፊት ለፊት መተን ግንባር ቀደም አሻራችንን አኑረን በመሄድ ላይ ራሱን የቻለ ትልቅ ኃላፊነት ነው እኛ ላይ ያለውና መወጣት አለብን እላለሁኝ። ኢንሻአላህ ምናልባት በአጭር ጊዜ ውስጥ ይሄ ረዥም አመታት ነው ሲሰራ የመጣውና እነዚህ ነገሮችን ቶሎ ብለን ግን ወደ መሬት የምናወርድበት ጊዜ ኢንሻአላህ አጭር ይሆናል ብዬ አስባለሁኝ። ለዚህ ደግሞ እያንዳንዱ ሰው ኃላፊነቱን መወጣት አለበት። አሊሞች ምን በማ አሊሞች፣ ዳዒዎች ግንዛቤ በማስጨበጥ እነዚህ ነገሮች በእስላም ውስጥ ያላቸውን ቦታ ክሊርሊ ለሰው እንዲደርስ በማድረግ ድራማ ምንድን ነው፣ ፊልም ምንድን ነው፣ በእስላም ውስጥ ምን አይነት ነገር ነው? አሁን እኛ የሆነ ነገርን ሐራም ነው ስንል ምንድን ነው ሐላሉ? አላህ ሱብሐነሁ ወተዓላ አንድ ነገርን ሐራም ሲያደርግ በአቻው ሐላል የሆነ ነገርን ሳስቀምጥ ያለፈ ዝሙትን ሐራም ሲያደርግ ኒካህን ሐላል አደረገ። ኸምርን ሐራም ሲያደርግ ሌሎች የማያሰክሩ ነገሮችን ሐላል አደረገ። የሞተን ነገርን ሐራም ሲያደርግ ያ በህይወት ያለን ነገርን ሐላል አደረገ። ሌሎች የሚጎዱ ነገሮችን ሐራም ሲያደርግ የሚጠቅሙ ነገሮችን በቦታው በያንዳንዱ ነገር ላይ ተክተዋል ማለት ነው። ስለዚህ ሌላው ጋር አለም ላይ ለምንድን ነው ፊልም ኢንዱስትሪ ቢሊየንስ ኦፍ ዶላርስ ኢቭን ትሪሊየንስ ኦፍ ዶላርስ ሪቮልቭ የሚያደርግበት ሀገራት ትልቅ ሀብታቸውን ኢንቨስት የሚያደርጉበት አክተሮች ኦር አክትሬሰስ ሚሊየነር የሚሆኑበት ለምንድን ነው ብሎ ሰው መጠየቅ መቻል አለበት ማለት ነው። እያንዳንዱ ሰው ቤት ይገባል። የሚፈለገውን መልእክት ያስተላልፋል። ወይዘሮ ፖለቲካዊ ሊሆን ይችላል። ኢኮኖሚያዊ ሊሆን ይችላል። ባህል ሊሆን ይችላል። አሜሪካ እኮ በሆሊውድ እያንዳንዳችን ቤት እኮ ተቆጣጥራናለች። አደለ ቤታችን፣ እያንዳንዳችን፣ ልጆቻችን፣ ሚስቶቻችን፣ ወጣቶቻችን እያንዳንዱን ነገር ማለት ነው እና አሜሪካን ትልቅነት በቃ ያንዳንዱ ሰው ቤት ቁጭ ብሎ የሚሰሩ ፊልም ላይ ሁሌ እነሱ ናቸው የሚያሸንፉት። ብልጦች እነሱ ናቸው፣ አዋቂዎች እነሱ ናቸው፣ ስለ ሂማኒቲ ምንትን የሚያደርጉ እነሱ ናቸው፣ ጀግኖች እነሱ ናቸው፣ በስለላ እነሱ ናቸው ብሎ አሉ። አይደለም እኮ በአብዛኛው ፓርት እኮ ሆኖ አይደለም ግን፣ በዛ ግቶናል ማለት ነው። በቃ በግድ እንድንውጥ አድርጎናል። እና እዚህ ላይ ዑለሞቻችን ድዋቶቻችን ማህበረሰብ አንቂዎች፣ ይሄ ዘርፍ ትልቅ መሳሪያ እንደሆነና ከተውን ሌላው አካል የሚተው አይደለም፣ አይተውም። እኛ ብንተው ሌላው አካል አይተውም ማለት ነው። ስለዚህ በሜዳው በሌለህበት ሜዳ ላይ ሁሉ ጊዜ እየተመታ እየተቀጠቀጥክ፣ እየተሸነፍክ ትሄዳለህ ማለት ነው። እና በዚህ አንገል ማየት ያስፈልጋል። አላበዛሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ሹክራን፣ ኡስታዝ በጣም እናመሰግናለን። እነዚህን አይነት ግንዛቤዎች ወላህ ያስፈልጉናል። እኛ ፊልም ሰሪናን እያሉ ሁ እንናገራለን አንዳንድ ፊልም ሰሪናን ብለን ስንናገር ራሱ ይህ ነገር ፕሮፌሽን አይደለም እንደ ብለን እስክንሳቀቅ ዓለም ላይ ዓለም ያወራችበት ያለ ቋንቋ ነው። ዓለም የተጠቀመችበት ያለ የጦር መሳሪያ ነው። እነ ስፓይደርማን እነ ባትማን ልጆቻችንም እኛም ጭንቅላት ላይ ተጭነዋል። የነጃሽን ታሪክ ልጆቻችን ጭንቅላት ውስጥ ለማስገባት አንዱ ዓለም የሰጠን መካኒዝም። እነሱ እኛ ካልጠቀሙ እሱ ሲጫኑብን ነው እኛ የራሳችንን ለመጫን። እኔ ሙያዬ ይሄ ነው ኡስታዝ የኡስታዝነትን ሮል ከህግ አንጻር ከመንግስት አንጻር እሱ ካላገዘኝ ያን ክፍተት ማንም ሊሞሉ አይችልም። ያ ሁለት ዓመት መጣን፣ አርባ አንድ ሚሊዮን ብር አወጣን። ሰው እገዛ ያስፈልገናል። እገዛ ያስፈልገናል ስንል ደግሞ ለሰዎች እንዳይከብድ ማድረግ፣ አማካሪዎቻችን ጋር ተመካከልን፣ የሆነ ነገር ቀየስን። ቢያንስ ፊልሙ የሚሰራበትን ፕሮዳክት ቀድመን 3000 ሰው እስኪ ሀላፊነት እንስጥ። እነዛ 3000 ሰዎች 500 ዶላር ለህፃናት 300 ዶላር ያንን ቢወስዱ ለዒድ የዊኬንድ ልብሳቸው የዒድ ልብሳቸው መሆን ይችላል። ግን ለእኛ ትልቅ ታሪክ ነው የሚሰጡን። እኛ ደግሞ የኡማውን አማና መያዛችንን ደግሞ ልታቁልን ይገባል። ፊልም አጥፊም ነው ኦፍኮርስ አጥፊነቱን በኸይር እንቀይረው ብለን እስካላለን ድረስ አጥፊ ነው እያልን ቁጭ ማለቱ አግባብ ነው። እኔ ሰርጀሪ ልሰራ አልችልም። እኔ መካኒኩ መኪና ልሰራ አልችልም። እኛም የምንሰራው የመጣንበት ቦርን የሆንበት ተሰጧችን ይሄ ነው። በዚህ የጎደለውን መሙላት፣ የሰነፈውን ማጠንከር እንችላለን። የተዛቡ ኢንሻላህ የተዛቡ ታሪኮችን ከዑለሞች ከምሁራኖች ወስደን ታሪኩን ፊልም አርገን የማምጣት ጥበብ ነው እኛ ጋር ያለው እና በዚህ ደረጃ ግንዛቤው እንዲኖር መስራት ያስፈልጋል ብሎ ኡስታዝ አበክሮ ነግሮኛል። አምኝበታለሁ። እነሱ እየጣሩ እንደሆነ ሁሌ ማያለሁኝ፣ አብረን ስለነበር ኢንሻ አላህ በቀጣይም ሌሎች ወንድሞች ይቀላቀናል ብዬ አስባለሁ። ኡስታዝን ሁለት ነገሮችን ማመስገን እፈልጋለሁ። አንደኛ አክብሮን ወዶን በዚህ ሁኔታ ይህን ዓላማ ለመደገፍ እዚህ ቦታ ላይ ስለተገኘ ሁለተኛ ጠንካራ ሀሳቦችን ወደፊት እያመጣ ነገሮች ለውጥ መምጣት አለባቸው፣ በፖለቲካውም ዘርፍ በሁሉም ዘርፍ የእኛ ተሳትፎ መኖር መቻል አለበት፣ የሚለውን ሀሳብ ለሁላችንም በግልም እየወሰደ እንደዚህ በአደባባይም በሚዲያ የሚናገርበት መንገድ ይሄ ከኛ እንደ ሰባት አራት ከእኔ በግል እንደ እስማኤል እንደ ኢሳማ በሻ ልናመሰግነው ዱአ ልናረግለት ልንከተለው ይገባል ብዬ አስባለሁ። ሹክራን ጀዛኩም ላህ ኡስታዝ። መልእክቱ በሚዲያ ደርሷል። ኢንዲቪዥዋል ሌሎችም ኡስታዞች፣ ሌሎችም ወንድሞች፣ ሁሉም ከጀርባ እያገዙኝ እንደሆነ ኢትስ ኦብቪየስ። ላውንቺንጉም ላይ የነበሩ ወንድሞች አሉ። የእናንተ ገዛ ያስፈልገናል። ሁላችሁም ኡስታዞች እንወዳችኋለን። እገዛችሁ እኛ ይሄን የቻልነው የእናንተ ደግሞ ከእናንተ ነው የምንጠብቀው ብለን እናስባለን። ለሁሉም መልእክት እንደሚያስተላልፍልኝ ተስፋ አድርጋለሁ። ሹክራን ጀዛኩሙላህ፣ ኡስታዝ አላ ያክብርልን።